ደህና ናችሁ ወይ እኔ ደህና ነኝ አላሀምዱሊላህ እናንተ እንዴት ናችሁ እንግዲህ ለቻናሌ አዲስ ከሆናችሁ ላይክ ሸር ሳብስክራይብ በማድረግ ቤተሰብ ሆኑ ውዶችዬ ማለት ነው እንግዲህ ሰዓቴ ስምንት መቶ ሰዓት ሊሆን ትንሽ ነው የቀረኝ እንግዲህ 2000 ላ 3000 ሁለት መቶ ሰዓት ይቀረኛል እንግዲህ ያው በእናንተ ገዛ በእናንተ ትብብር ኢንሻአላህ እንደሚሞላ እርግጠኛ ነኝ ማለት ነው ኢንሻአላህ እንግዲህ ያው አለ ይጨመርበት ማለት ነው እንግዲህ ያው ባላ ላይ ደግሞ ያው እናንተ ካገዛችሁኝ ያው ትልቁ ነገር አላህ ነው። አላህ ሲያግዝ ነው። ያው እናንተ ደግሞ ሰበብ ከሆናችሁ እንሻላህ ይሞላልኛል ማለት ነው። እንግዲህ ይሄን ይመስላል ቤቴና ጨርሼ አለው። እንግዲህ ሁላችሁን ከፈደሉ ቡና ላፈላ ነው ማለት ነው። ሁላችሁም አህለን ከፈደሉ ወደትዬ ማለት ነው ነው ሽሮዬ ማለት ትመስላላችሁ እና ስለዚህ በቃ አሁን ነው። በነገራችን ላይ እንትን ያልነው ትናንትና ነው የገባነው እና በቃ ሊክም ነበር ያለው መንገዱ። ከአውዝ ቢላ እንዴት አዛ እንደሚያደርግ ውዶች ማለት ነው። እና ይሄን ይመስላል እላችኋለሁኝ ውዶችዬ። እንግዲህ ሁላችሁንም ለምክራችሁ፣ ለሁላችሁም በጣም ነው የማመሰግነው። ጀዛኩም አላህ አክባር ትቀጠል ነው እና እንግዲህ ያ ሁላችሁን በጣም ከልቤ ነው ማመሰግነ አላ ይስጥልኝ። ስለምክራችሁ ሁላችሁንም በቃ በጣም ነው ማመሰግናችሁ አላ ይስጥልኝ። እና አለ ቻናሌ ቻናሌን አሳድጉልኝ እንደ ባካቸው። እንደ ሁሌ ልመና ከባድ ነው ላይ እንደ ልመና አዛ የለም ማለት ነው ላይ እና ስለዚህ እንደው ልለምናችሁ ወላይ በቃ እንደ ያለች ገደፍ አድርጉኛለሁ። ለካ ግራ ገብቶት ነው እሷ እንደኔ ማለት ነው ትላላችሁ። ያው አልሐምዱሊላህ፣ እኔም ብዙም ግራ በሚያወሰልን ስላችሁ ወላ አይደለ እና እንደዛ ነው እላችኋለሁኝ። ግዳም ቡና ኢንሻአላህ ፈላለሁ፣ ሁላችሁን ቡና ጠርቻችኋለሁ። ምሳ ከኔ ጋር ናችሁ ሁላችሁም ማለት ነው ያ ጀማዕተል ኸይር ግን ወላሂ ስለ መልካምነታችሁ በቃ እኔ እንጃ ሁላችሁን በቃ ምን ያርግሻል፣ ስዴት አንክሪ ምናምን ላላችሁ ሁላችሁን ከልቤ ነው ማመሰግናችሁ። አላህ ይስጥልኝ፣ ጅዛኩም አላሁ ኸይራ። እናንተም ደግሞ ሀገራችሁ መታችሁ ሀገራችሁ ላይ ፋብትን ላችሁ የምኖሩበትን ጊዜ ያቅርብላችሁ። ሁ የሰው ቤት የሰው ነው በነገራችን ላይ የሰው ሀገር የሰው ነው። የሰው ሀገር ቢሰራ ቢሰራ ምንም ከልኮ ያልፍም ማለት ነው። ወላሂ ያው ነው እድሜያቸውን ጅርሚያችንም እያተሳቀ ዝም ብሎ በከንቶ እየሄደ ያው ስላቸው አንዳንድ ጊዜ አለማየት በጣም ትልህ ነገር ነው አረብ ሀገር ያላየ ሰው ፍንዶ በጣም እድለኛ ሰው ነው ብላይ ነው የምላችሁ ወደዚህ ይወ እና ይህንን ይመስላል ላችኋለሁኝ እዚህ ጋር ደግሞ በቃ በነገራችን ላይ በጣም ጠዋትም አይደለም ስንት ሰዓት ምናምን መስላችሁ አራት ሰዓት ከምናምን ሆኗል ማለት ነው እንግዲህ ይሄ ቪዲዮ መቼ እንደሚለቀቅላችሁ እንጃ። ዳታ ስልኬ ደግሞ ዳታ አልስብሎ እምቢ ብሎኛል እና እንግዲህ ኢንሻአላ ዳታው ከተስተካከለ ይለቅላችኋለሁ። ብያችኋለሁ። ያ ሁላችሁንም ቡና ማቀራረብ ያለው ገና ብዙ ነገር አላቀራረብኩም፣ ግን ቡና ምጫት አቅርቢያታለሁ እንላለን። ይተብየ ምሳ በታች ግዴታ በቃ ቡና ከሆነ ሐቂቃ ማለት ና የነኒ ይመስላል። ይሄ ነው ውዶች፣ ይሄ ነው መካሪዎች። በቃ መካሪዎች እኮ ናቸው አይቀቀተል ይህና ከህናጥቲ ማለት እና እናንተ ማለት ወላሂ ያው መወለድ ቋንቋ ነው። በነገራችን ላይ ማለት ነው እና ስለዚህ ነው የኔ አበቦች፣ የኔ መዳም ቅመሞችዬ፣ በቃ የኔ ቅመሞች ናቸው እናንተ፣ ቅመሞችዬ እና ና የኔን ይመስላላችኋለሁኝ። ለማንኛውም በኋላ ደግሞ ምሳ ሰርቼ ምሳ እየበላን አሳያችኋለሁኝ ማለት ነው። ምሳ እየበላን እንሻላህ አሳያችኋለሁኝ። እራችኋለሁ እሺ ነው ወደች። እንግዲህ እንደዚህ ነው። ውጭ እራሱ በረንዳችሁን ልብስ አጥበ አጥበ አጥበናል። ትናንት ትናንትና ነው ወረካ አጥቧል። እዚህ ጋር ደግሞ ጎመን አለች። ጎመን አለ፣ ኮስጣ አለ፣ ሰላጣ አለ፣ ባቄላ አለ። ባቄላ ዘርቻል ትላላችሁ። እሺ እና በነገራችን ላይ በነገራችን ላይ እየጎመን በጣም አምሮበታል። ማሻላ ማሻላ ማሻላ፣ ተባረከላ። በነገራችን ላይ አሁን ይሄንን በፊት የሆነ ሸድ ያሰራበት አለ ወይ ማለት ነው፣ ኮንቲኒየር ማለት ነው። ከዛ በቃ ለምን እስከሚሰራ ጎመን አዘራበትን ብዬሽ። ወላሂ ገደ ግንቲ ነው ይሄ። አይረባም አፈሩማ ነው ማለት ወላይ እና አሁን ወላይ ምርጥ ጎመን አረኳት ማለት ነው። የመዳም ቅመም ጀግና ናቸው። በነገራችን ላይ ወላይ መጨረሻ ጀግና እንደ መዳም ቅመም ጀግና የለም ነው የምላችሁ እኔ ማለት ነው ማለት ነው። እኔ እንደራሴ በቃ የመዳም ቅመም ለእኔ በቃ ልዩ ናት። በቃ በቃ ልዩ ማለት ነው። ይሄን ደግሞ የውሃ ምን ጥፈውብን ነው ጥፈውልን ነው? ቆጣሪ በዛብን። ኢትዮጵያ እንደ ኢትዮጵያ እየሄድን ነው። ደህና ትሆኑልን። እንደ ሀገራችን አድጋ ሸብርቃ የምናይበትን ጊዜ ግን ያቅርብልን ነው ላአ በቃ ንንጭ ስደት በቃ ብሎ ሁሉም በቃ በአገር ላይ ስብሰብ ብሎ የሚኖርበትን ጊዜ ፍላጣው፣ ቁረጣው አትበሉ። ኢትዮጵያ መግቢያቸው ነው። እና ይሄንን ይመስላል እላችኋለሁ። እኛ ፀሐይቱም አራት ሰዓት ከ- ተኩል ሆኗል፣ ግን ረፍዷል። ጀምበሪቱ ገለለ ወላ ገለ ትናንትና ነገር ተደረ ኦርቶቺ በጣም እንትን ብሎ የሆነ እና እንግዲህ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ ሼር አድርጉ። እሺ እንግዲህ ይችን ትመስላለች ውዶችዬ። እች ደሞ ዕቃ ቤቴ ናት። እንች ደሞ ክላሴ ናት። ይህንን ይመስላል እላቸዋለሁ እኛ ቤታችን ትንሽ ጠበብ ስላለ ጣበብ ይላልና ክላሱ ትልቅ ነው። አራት ተከፋች ቁም ሳጥን ይዟል። ሜትር ከሃምሳ አልጋ ይዟል።

ቤተሰብ አድርጉኝ። እንዲ በአላ በአል ላይ ይሆንባችሁ እንደውላ እንዲ ማለት ደጋገምኩት እንደው ግን እንዲ በአላ ይህን ቪዲዮ አይታችሁ እንደ አትለፉኝ እንደ አትለፉኝ አጀማ አትለፉኝ። ሀቂቃ አሁን የሆነ ነገር ቢሆን መቼስ ልረዱ ይታፈታፈታላችሁ አይደል? ግን እኔ በቃ እኔ መርዳትን በቃ እኔም በቃ በዚህ በቻና ቻና ላይ እንዲያደግልኝ በቃ አግዙኝ ዋቸው እንደዚህ አወያዎች አይ አሁን ግርድና አይ፣ እንደው እንዳንድ ጊዜ ይኸው ከባድ ነው። በነገራችን ላይ በቃ ለማንኛውም ይሄንን ይመስተራላችኋለሁ። ደግሞ ደቂቃ እንዳይበዛባችሁ፣ ሰላማችሁ ይብዛ። ይሄን በነገራችን ላይ ቁርስ በልተን አላለሰው እና ማሰላማ፣ ዲያና ሆኑልኝ። እንግዲህ ቻናሌንም አስቡት። ቪዲዮውን እስከ መጨረሻው ይዩት። ላይክ ሼር አድርጉት። ሰላማችሁ ይብዛ። ባይ ባይ።